የትግራይ ነጻ አውጪ የኢትዮጵያ ስልጣን ላይ ምን ይሰራል ብለን አባረ። የኦሮሞ ነጻ አውጪ ግንባርን አሸባሪ ገንጣይ ተገንጣይ ብለን ፈርጀን የአማራ ነጻ አውጪን ደግፈን አራት ኪሎ የምናስገባበት ምክንያት ምንድን ነው? እነዚህን ሰዎች ነው ወይ ህወሃት ከኋላ በሚነዳቸው የሚነዳቸውን አህዮች ነው ወይ ህዋሀት የሚጋልባቸውን ፈረሶች ነው ወይ የአማራ ነጻ አውጪ ብላችሁ የምታምኗቸው? ይሄው ደብረ ጽዮን ጀኖሳይድ ተፈጸመብኝ ሰሜን ወሎ ላይ ያለ ነው እነምሬ ወዳጆ መሩት በተባለው ውጊያ መከላከያ ላይ በደረሰው ጥቃት ከመቶ በላይ የትግራይ ወጣቶች ተሰውተዋል። የማንኛውም ብሔር ነጻ ውጪ ከዚህ በኋላ ኢትዮጵያ ስልጣን ላይ መጡ ስልጣን እንደማይይዝና ኢትዮጵያውያን መምራት እንደማይችል ኢትዮጵያውያን በነጻ አውጪ እንደማይመሩ እነሱ የሚያውቃሉ፣ እግዚአብሔር የሚያውቃል፣ ሰይጣን የሚያውቃል። ስለዚህ ነጻ አውጪዎችን የሚደግፉት ለምንድን ነው? የትኛው የትግራይ ልጅ ነው ፋኖ ተብሎ ፋኖ ሆኖ የተሰለፈው? ምን ሲሆን ነው የትግራይ ልጆች ትላንት ሰሜኑን ላይ በነበረው ጥቃት ከፋኖ ጋር ተሰልፈው የሞቱት? ተገንጣይነት ለህወሃት ሲሆን ኃጢያት፣ ለኦነግ ሲሆን ኃጢያት፣ ለፋኖ ሲሆን ጽድቅ ሊሆን የሚችልበትን ምክንያት የሚነግረኝ ሰው ማን ነው? እውነት ከህወሃትና ከሻእቢያ ጋር ተባብሮ የአማራን ጥቅም የአማራን ነጻነት ማስከበር ይቻላል ወይ? የአማራ ጠላት መጀመሪያ ማን ሆነና ነው? ጄኖሳይድ ተፈጽሞብናል፣ የትግራይ ወጣቶች ተሰውተውብናል እያሉ ማልቀስ ሲጀምሩ አሁንም ምሪ ወዳጆን የመራው ይሄን ውጊያ የምትለኝ ከሆነ አንተ አልገባህም፣ ዛሬም አይገባህም፣ መቼም እንዲገባህም ፍላጎት የለህም ማለት ነው ጉዳዩ። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቃ ሰፋ ከመሆን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 እንዲሁም በሱፐር ቻትና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ከሰሞኑ ባለፈው ሳምንት መጨረሻ ላይ አርብና ቅዳሜ በሰሜን ወሎ በመከላከያ ሰራዊት ላይ የደረሰውን ጥቃት የምናስታውሰው ነው የሚሆነው ወልዲያና አካባቢው ላይ አሁን ያለበትን ሁኔታ በዛሬው ዕለት ትላንትናና ዛሬ ያሉ እንቅስቃሴዎችን ለመከታተል ሞክረን ነበር። አካባቢው ላይ ካሉ የመረጃ ምንጮቻችን ጋር ባደረግነው የስልክ ልውውጥ ዛሬ በወልዲያም ሆነ በአካባቢው መርሳም አካባቢ ላይ የነበረው እንቅስቃሴ ምንም አይነት የተለየ ነገር እንዳልተፈጠረ እና በእለቱ በዛን ጊዜ ግጭቱ በተከሰተበት ሰዓት መንገዶችን ለመዝጋት እና አንዳንድ ከተሞችን ለመያዝ ሞክሮ የነበረው የፋኖ ያሸባሪው የፋኖ ቡድን ከአካባቢው ተመቶ መውጣቱንና በአካባቢውም ሰላማዊ የሆነ እንቅስቃሴዎች መኖራቸው እና መከላከያ ሰራዊት ወደ አካባቢው አምርቶ ነገሮችን ለመቆጣጠር እንዲሁም የማያዳግም እርምጃ ለመውሰድ በብዛት መከላከያ ሰራዊት ወደ አካባቢው እንደተሰማራና በተለይ ወልዲያ ከተማ ላይ ብዙ የመከላከያ ሰራዊት አባላት እንደሚገኙ የሰማንበት መረጃ ነው ያለው። በማነው በወረባቦ አካባቢም በደቡብ ወሎ አካባቢ ማለት ነው ዛሬ የግሸን ደብረ ከርቤ ክብረ በዓል አመታዊ ክብረ በዓል የተደረገበት ቀን እንደመሆኑ መጠን በዛ አካባቢ የነበረውንም እንቅስቃሴ ለመቃኘት ሞክረን ነበረ። ከአካባቢው ያሉ የመረጃ ምንጮቻችን እንደጠቀሱልን ምንም አይነት እንቅስቃሴ አልነበረም። እንግዲህ ቤተክርስቲያን፣ ገዳማት ምናምን አካባቢ እየገቡ እነዚህ ታጣቂዎች እንደሚረብሹ እምነትም ሃይማኖትም የሌላቸው ሰዎች ስለሆኑ እንዲህ አይነት እንቅስቃሴዎችን ለማወክ ሞከራ ያደርጋሉ ወይም ይሞክራሉ ተብሎ ይታሰቡ ነበር። መከላከያ ሰራዊት በአካባቢው እንደነበረ ቤተክርስቲያን ውስጥም፣ ግሸን ደብረ ከርቤ ቤተክርስቲያን ማለት ነው፣ ብዛት ያላቸው የመከላከያ ሰራዊት አባላት እንደነበሩና ክብረ በዓሉ በሰላም ተጠናቅቆ ምዕመናን በሰላም በዓላቸውን አክብረው ንግሳቸውን አንግሰው መመለሳቸውን ሰምተናል። በዛሬው ዕለት ግን በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን በሚባል ቤተክርስቲያን ውስጥ ለግንባታ የተዘጋጀ መወጣጫ ተደርምሶ የንጹሐን ህይወት የምእመናን ህይወት ማለፉን የሰማንበት ሁኔታ ነው ያለው። ለአካባቢው በአካባቢው ላይ ወይም በቤተ ክርስቲያን ውስጥ ጉዳት ለደረሰባቸው ምዕመናን፣ ወዳጆች እና ቤተሰቦች መጽናናትን እንመኛለን። ነገር ግን እንደዚህ አይነት መወጣጫዎች ኖር ከዚህም በፊት የጥምቀት በዓል ላይ ጎንደር አካባቢ የሆነ በገመድ ነው በእንጨት የተሰራ መረማመጃ እንደ ድልድይ የተሰራ ድልድይ ፈርሶ የብዙ ሰዎች ህይወት ማለፉ እናስታውሳለን። ምዕመናንም እንደዚህ አይነት በጥንቃቄ ካልተሰራ ብዙ ሰው መሸከም የማይችል እንደዚህ አይነት ግንባታ ላይ ያሉ ቦታዎች ላይ ባይወጡ እና እዛ ላይ ለመውጣት ባይሞክሩ ጥሩ ነበር። ቤተክርስቲያኗም ደግሞ እንደዚህ አይነት ብዙ ምዕመናን የሚገኝበት ክብረ በዓል ሲከበር ወደዛ አካባቢ ምዕመናን እንዳይወጡ ቢደረግ ጥሩ ነበር፣ የንጹሐን ህይወት መታደግ ይቻል ነበር ብዬ አስባለሁ። እንግዲህ በአካባቢው ላይ በደረሰው ጉዳት ለመላው ኢትዮጵያውያን እንዲሁም ደግሞ ለአካባቢው በአካባቢው ላይ ጉዳት ለደረሰባቸው ወዳጅ ዘመዶች መጽናናትን እንመኛለን። ወደ ሰሜን ወሎ ወደ ነበረው ጥቃት እና አሁን ወዳለው ሁኔታ ስንመለስ በአሁን ወቅት ምንም አይነት እንቅስቃሴ እንደሌለና መከላከያ ግን በብዛት ወደ አካባቢው እያመራ እንደሆነ እንዲሁም የጃውሳው እና የዚህ የአሸባሪው ፋኖ የሚባለው ቡድን አባላት እና መሪዎች ዋና ዋና የሚባሉት መሪዎች ወደ ትግራይ ክልል ሸሽተው ማምለጣቸውን ብዙ ወጣቶች ግን በመከላከያ እርምጃ መሰዋታቸውና መሞታቸውን ተመልክተናል። ባለፈውም በሰራነው መረጃ የብዙ ወጣቶች ሕይወት በየቦታው በየሜዳው ላይ ወድቆ መመልከት ለዚህ አላማ ለሌለው ትግል እንዲህ አይነት መስዋዕትነት መክፈል ለምን አስፈለገ የሚል ጥያቄ አንስተን ነበር። ነገር ግን ይሄንን የአማራ ፋኖ ብሎ ራሱን የሚጠራው የአማራ ነፃ አውጭ ነኝ ብሎ የሚጠራው ቡድን የሚደግፉትን ሰዎች ነው መጠየቅ የምፈልገው። ዛሬ ዛሬም ይሄ ቡድን የአማራ የህልውና ጥያቄ የሚለውን ይዞ ምን እንደሆነ የህልውናው ጥያቄ እንኳ እስከ ዛሬም ባልተናገረበት ሁኔታ የአማራ ነፃ አውጭ ነኝ የሚለውን ማሊያ እያራገበ እስከ ዛሬ ድረስ ሲኖር፣ እስካሁን ያያችሁት እንቅስቃሴ ይህንን አሸባሪ ቡድን የአማራ ነፃ አውጭነቱን የሚያረጋግጥ ነገር አይታችሁበታል ወይ? ዛሬም የአማራ ነፃ አውጭ ነው ብላችሁ ነው ወይ የምታምኑት? የሚል ጥያቄ ማንሳት እፈልጋለሁ። ዛሬ አማራ ምን ሆኖ ከማን ነው ነፃ የሚወጣው? እነሱ በሚሉት በዚህ በዘር ፌዴራሊዝም በተዋቀረ ሀገር ውስጥ እኛም ተወልደን ያደግነው አማራ ክልል ነው። ነገር ግን እነዚህ ሰዎች ነፃ ያወጡኛል የምልበት ነፃ አውጭዎች ናቸው ብዬ የማስብበት አንድ ምክንያት ንገሩኝ ማለት እፈልጋለሁ። ለነዚህ ደጋፊዎቻቸው በተለያዩ አማራ ክልል አካባቢዎች ላይ ተቀምጠው ቅርታ እነዚህን ሰዎች ነፃ አውጭዎች ናቸው ብለው የሚያምኑ ሰዎች ነፃ አውጭነታቸውን የሚያረጋግጡበት ነገር አግኝተዋል ወይ? ከምንድነው አማራ ነጻ የሚወጣው? የህልውና ጥያቄ አለበት ብለው የሚያነሱት የህልውና ጥያቄ ነው ወይ? አምናችኋል ወይ? ዛሬም ከሁለት ዓመት ቆይታ በኋላ ዛሬም እንደ አማራ ነፃ አውጭ ነው ወይ የምታዩዋቸው? አስር ሺም አምስት ሺም አንድ ሺም ደጋፊ ካላቸው እነሱን ነው ይህን ጥያቄ ማንሳት የምፈልገው። አማራን ነጻ እናወጣለን ብሎ የወጣው ቡድን ከማጋ ተባብሮ ነው አማራን ነጻ አወጣለሁ እያለ ያለው? በይፋ ወጥተው እንደነገሩን እነ ጀነራል ተፈራ፣ እነ ምሬ ወዳጁ፣ እነ ዘመነ ካሴ የምትሏቸው አሸባሪዎች በይፋ ወጥተው እንደነገሩን ከህወሓት ጋር ተባብረን ከሻዓቢያ ጋር ተባብረን የአማራን ነጻነት እናስከብራለን ነው የሚሉት። ሻዓቢያ እና ህወሓት ማን ናቸው? ከማጋ ተባብረህ ነው ያ ነጻውን የአማራ ህዝብ ነጻ የምታወጣው? እንተባበራቸዋለን፣ ያግዙናል ለአማራ ነጻነት የምትሏቸው ሰዎች እኮ አማራን በጠላትነት ፈርጀው ገና ወደ ትግል ሲገቡ ጨቋኟን የአማራ ብሔር መታገል አላማችንና የትግል መራመጃ እቅዳችን ነው፣ መመሪያችን ነው ብለው አማራን እንደ ጠላት ፈርጀው ወደ ትግል የገቡ ሰዎች ናቸው። ከዚያም በኋላ አማራን ምንም እንኳን በንግስና በንግስና ዘመን የአማራ ገዢ መደብ የሚባል ባይኖርም እነሱ በሰጡት ቅጽል ስም አማራ እንደ ጨቋኝ እንዲታይና እንደ ጨቋኝ ገዢ መደብ ታይቶ መገለል እንዲደርስበት፣ ግፍና በደል እንዲደርስበት በስትራቴጂ በእቅድ፣ በበጀት ታግዞ 27 ዓመት ሙሉ የአማራን ህዝብ ለመጨቆን ክብሩን ለመንካት ሲሰሩ የነበሩ ቡድኖች ናቸው። ሻእቢያም ሆነ ህወሃት ከነዚህ ሰዎች ጋር ተባብሮ የአማራን ነፃነት አስከብራለሁ የሚል ቡድን አንድም ሰው ቢሆን እንዴት ነው ከሻእቢያ ጋር ተባብረህ እንዴት ነው ከህወሃት ጋር ተባብረህ እኔ ነፃ የምታወጣኝ የሚል አንድ ደጋፊ ዛሬ ጥያቄ መጠየቅ የለበትም ወይ? ትላንትና ሰሜን ወሎ ላይ የተፈጠረውን ጥቃት ማን እንደፈጸመው ሰማን እኮ። ልክ ጥቃቱ እንደተፈጸመ የትግራይ አክቲቪስቶች መንጫጫት ጀመሩ። የትግራይን ወጣቶች በጦርነት እየወሰዳችሁ እየማገዳችሁ ነው እያሉ ሲንጫጩ፣ እነ ደብረ ጽዮን መግለጫ አውጥተው ማን ጦርነቱ እንደለኮሰውና ማን መከላከያ ላይ ጥቃት እንደፈጸመ ሰማን። ደብረ ጽዮን ከመቶ በላይ የትግራይ ወጣቶች እንዲሰው አድርጓል። ዓርብ ዕለት በመከላከያ ሰራዊት ላይ ሰሜን ወሎ ላይ በተፈጸመው ጥቃት ከዚህ በፊት በሰሜኑ ጦርነት ህወሓት ሶስት ጊዜ በተደጋጋሚ በጠራው ጦርነት ከአንድ ሚሊየን ሚሊዮን በላይ የትግራይ ወጣቶችን ያስጨረሰው የደብረ ጽዮኑ ህወሓት ዛሬም ደግሞ ከፋኖ ጋር አሰልፎ የራሱን የጦር ጄኔራሎች የፋኖን ጦር እንዲመሩ አድርጎ ከጀርባ ሆነው የነዷቸው እነዚህን ፈረሶች ነምሬ ወዳጆን ማለት ነው። በዛ ውስጥ ግን የትግራይ ወጣቶች እንዲገቡና እሳት እንዲማገዱ አድርገው ከመቶ በላይ የትግራይ ወጣቶች አልቀዋል። በትላንትናው ሰሜን ወሎ ላይ በነበረው ጥቃት ደብረ ጽዮን ጄኖሳይድ ተፈጸመብኝ ብሎ መግለጫ ካወጣ በኋላ መቼ ነው ጄኖሳይድ የተፈጸመብ ብለን ስንጠይቅ ሰሜን ወሎ ላይ በተፈጸመው ጥቃት ነው። ሰሜን ወሎ ላይ የተፈጸመው ጥቃት ፋኖ አይደለም ሻቢያና ህወሃት ናቸው። እነ ምግብ የሚመሩት ጦር ነው። ፋኖ እግር የሚተክሉለት ህወሃቶች ናቸው እንጂ እግርም እጅም የለውም መራመድም፣ መጽሐፍም መናገርም አይችልም። ፋኖ ዛሬ እነሱ ናቸው ከኋላ ሆነው እንደ ፈረስ እየጋለቡ ወደ ፈለጉበት የሚነዱት፣ ብለን ስንናገር አይ ይሄማ የፋኖ አቅም ነው፣ ፋኖ አይዋጋም፣ ፋኖ አይችልም ለማለት ፈልጋችሁ ነው እንጂ ብላችሁ ነበር። ይሄው ደብረ ጽዮን ጄኖሳይድ ተፈጸመብኝ ሰሜን ወሎ ላይ እያለ ነው እነ ምሬ ወዳጆ መሩት በተባለው ውጊያ መከላከያ ላይ በደረሰው ጥቃት ከመቶ በላይ የትግራይ ወጣቶች ተሰውተዋል። የትኛው የትግራይ ልጅ ነው ፋኖ ተብሎ ፋኖ ሆኖ የተሰለፈው? ምን ሲሆን ነው የትግራይ ልጆች ትላንት ሰሜን ወሎ ላይ በነበረው ጥቃት ከፋኖ ጋር ተሰልፈው የሞቱት? አማራ ሆነው የአማራ ደጋፊዎች ነው ልትሉኝ ነው? እነዚህ ሰዎች እነ ደብረ ጽዮን ራሳቸው እየወጡ እኛንን ጦሩን የመራ ነው ጄኖሳይድ ተፈጽሞብናል፣ የትግራይ ወጣቶች ተሰውተውብናል እያሉ ማልቀስ ሲጀምሩ አሁንም ምሬ ወዳጆን የመራው ይሄን ውጊያ የምትለኝ ከሆነ አንተ አልገባህም፣ ዛሬም አይገባህም፣ መቼም እንዲገባህም ፍላጎት የለህም ማለት ነው። ጉዳዩ እነዚህን ሰዎች ነው ወይ ህወሀት ከኋላ በሚነዳቸው የሚነዳቸውን አህዮች ነው ወይ ህዋሀት የሚጋልባቸውን ፈረሶች ነው ወይ የአማራ ነፃ አውጭ ብላቸው ምታምኗቸው ዛሬም ታምኗቸዋላችሁ ወይ ነው ጥያቄ። ዛሬ እያደረጉት ያለው እንቅስቃሴ ከሻዕቢያ ጋር በግልጽ እየተባበሩ እንደሆነ ከህወሃት ጋር በግልጽ ተባብረው ህወሃት እየጋለባቸው እንደሆነ በግልጽ ወጥተው እየተናገሩ ሲቆስሉ መቀሌ ሂደው እየታከሙ መደበቂያቸውን ትግራይ ውስጥ አድርገው ከህወሃት ጉያ ሂደው እየተሸጎጡ አማራን እንደ ሲጋራ ረግጠነዋል የሚለው ህወሃት ጋር ተባብረው የአማራን ነፃነት ነጻነት ማስከበር ይችላል ብሎ የሚያምን የነሱ ደጋፊ ካለ ምን እንደሚባሉ ራሱ አይገባኝም። ከባዳ ከባዳና ከባንዳ ጋር ተባብረው ጭራሽ አማራን ለመጨቆም ከሚሰሩ ሰዎች ጋር የሚተባበሩ የአማራ ጠላቶች እንጂ ነፃ አውጪዎች እንዳልሆኑ ራሳቸው በተግባር እያረጋገጡልን ይያረጋግጡልን ነውና እንደው አስር ሽም አምስት ሽም ደጋፊ ካለ ዛሬ እንኳን አትነቁም ወይ የሚል ጥያቄ ነው ማንሳት እንፈልገው። ስለዚህ ይህንን ጉዳይ የራሱ ደብረ ጽዮንም እነ ጀነራል ተፈራም እየነገሯቸው ተባብረን እንዋጋለን እያሉ እየተናገሩ እነ ምግበ ከዚህ በፊት ግንባር ድረስ መጥተው ተዋግተው መመለሳቸውን እየተናገርን እነሱ ራሳቸው እያመኑ፣ አይ ምሬ ወዳጆን የመራው ካልከኝ ከምሬ ወዳጆ ጋር አብረ ወደ መቀመቅ እስከምትገባ ድረስ ላለመረዳት የማላችሁ ሰዎች ስለሆናችሁ እናንተ ጋር ማውራትም አያስፈልግም ለማለት ነው። ነገር ግን አሁን ፋኖ ነው የሚባለው አደረጃጀት ቢሳካለትና ወደ ኢትዮጵያ ስልጣን ቢመጣ ምንድን ነው የሚሆነው? የሚል ጥያቄ ማንሳት እፈልጋለሁ ፈልጋለሁ? ምንድን ነው የሚሆነው። ይሄ የአማራ ነፃ አውጪ ነኝ ብሏል። ምንም እንኳን ነፃ የሚወጣ እና ነፃ የሚያወጣው አማራ ባይኖርም በባርነት የተቀመጠ ሰው፣ ለህወሃት ባርነት ራሳቸውን አሳልፈው የሰጡ ሰዎች ነፃ የሚያወጡት አካል ባይኖርም፣ ግን እሺ ነፃ አውጪዎች ናቸው ብለን እናስባቸውና የአማራ ነፃ አውጪ ነገ መጥቶ አራት ኪሎ ተቀምጦ ስልጣን ይይዛል፣ ለኢትዮጵያ መንግስት ይመራል ብሎ የሚያስብ ሰው አለ ወይ? የትግራይ ነጻ አውጪ የተባለው ህወሓት መጥቶ ምን እንዳደረገን አላየንም ወይ? ሀያ ሰባት ዓመት ሙሉ የትግራይ ነጻ አውጪ የሚባል ተገንጣይ ቡድን የኢትዮጵያ ስልጣን ላይ መጥቶ ተቀምጦ እኮ ኢትዮጵያን የባህር በር አልባ እንድትሆን፣ ኢትዮጵያውያን በባህርነት እንዲኖሩ፣ የራሳችንን ጥቅምና ህልውና አሳልፈን ለጠላት እንድንሰጥ፣ ከቀይ ባህር እንድንገለል፣ ከዚያም አልፎ ሀብትና ንብረታችን እንዲዘረፍ፣ ኢትዮጵያ እያላት እንደለላት ለማኝ ሆና እንድትኖር፣ ክብሯን አጥታ እንድትኖር አደረጉን እኮ ህወሃቶች፣ የትግራይ ነፃውጮች። የትግራይ ነፃውጮችን ታግለን አባረን፣ የትግራይ ነፃውጭ የኢትዮጵያ ስልጣን ላይ ምን ይሰራል ብለን አባረን፣ የኦሮሞ ነፃውጭ ግንባርን አሸባሪ ገንጣይ ተገንጣይ ብለን ፈርጀን፣ የአማራ ነፃውጭን ደግፈን አራት ኪሎ ምናስገባበት ምክንያት ምንድን ነው? ዘረኝነት ለህወሃት ሲሆን መጥፎ፣ ለኦነግ ሲሆን መጥፎ፣ ለፋኖ ሲሆን ጽድቅ የሚሆንበት ምክንያት ምንድን ነው? አሁን ፋኖን የሚደግፉ ሰዎች ህወሃትን ሲቃወሙ የነበሩ ናቸው፣ ተገንጣይ ሲሉ የነበሩ ናቸው፣ ኦነግን ኦነግ ሸኔን የሚቃወሙ ሰዎች ናቸው። ዛሬ የአማራ ነፃ አውጭ የሚባለውን ግንባር የሚደግፉት ተገንጣይነት፣ ለህወሃት ሲሆን ኃጢያት፣ ለኦነግ ሲሆን ኃጢያት፣ ለፋኖ ሲሆን ጽድቅ ሊሆን የሚችልበትን ምክንያት የሚነግር ሰው ማነው? ነው ሁለተኛው ጥያቄ ይሄ ነው። እንደው ተሳክቶለት ሰማይና ምድር ተገላልጦ አራት ኪሎ ገባ ቢባል ኢትዮጵያውያን ይሄንን የአማራ ነፃውጭ ግንባር ተቀብለው በሱ በነሱ ስልጣን ስር ለመመራትና ለመገዛት ዝግጁ ናቸው ወይ እንደው ቢሆን ነው እያወራ ያለው የነሱ ደጋፊዎች ይሄንን እንዴት አያስቡትም ምን እንዲሆን ነው ህውሀት ጋር ለምን ታገል የትግራይ ነጻውጪ ግንባር የኢትዮጵያ ስልጣን ላይ ምን ይሰራል ብለን ለምን ታገል የትግራይ ነጻውጪ ግንባርን ኢትዮጵያ ስልጣን ላይ ምን ይሰራል ብለው የታገሉ ሰዎች አሁን የአማራ ነጻውጪ ግንባርን የኢትዮጵያ ስልጣን ላይ መጥቶ ይቀመጣል ብለው ተስፋ አድርገው ሲጠብቁ ስታያቸው፣ ምን አይነት ቅዠት ነው ይሄ። ዛሬ ነፃነቱን ያጣጣመው በኢትዮጵያዊነት በእኩልነት የመኖር የእኩልነትን ትርጉም እየተረዳ ያለው ኢትዮጵያዊ ከዚህ በኋላ ነፃ አውጪ ነኝ ብሎ በሚመጣ በማንኛውም ብሔር ነፃ አውጪ ሊመራ ይችላል ብሎ ማሰብ በራሱ ምን አይነት ድንቁርና ነው? የአማራ ነፃ አውጭ ነኝ ብለ ስትመጣ፣ ኦሮሞ እንዴት ይመራል? ትግሬው እንዴት ይመራል? ሲጀመር ህወሓት ያው ይጠቀምባቸዋል እንጂ እነሱ መጥቶ ስልጣን እንደማይዙ ይታወቃል። ቢሆንም እንደው ቢሳካ፣ ነገር ግን ደጋፊዎቻቸው እንዴት ይሆናል ብለው አስበው ነው? እንዴት አይተውት ነው የአማራ ነፃ አውጭ ነኝ የሚል ነፃ አውጭ ግንባር መጥቶ የኢትዮጵያ ስልጣን ላይ ቢቀመጥ ሶማሌው፣ ወላይታው፣ ደቡቡ፣ ኦሮሞ፣ አፋሩ ጉራጌው እንዴት ነው በዚህ ነፃ አውጪ ግንባር የሚመራው? የትግራይ ነፃ አውጪ ግንባርን ለምን ታገሉ ኢትዮጵያውያን የአማራ ነፃ አውጪ ግንባርን የሚደግፉ ከሆነ ይህንን ጥያቄ ያልገባቸው እንደ በሆነ ነገር ተተብትበው እውነታውን ሳይረዱ አምሯቸው ሳይፍታታ ይሄን ቡድን እየደግፉ ያሉ ሰዎች ካሉ ምን እንዲሆን ፈልጋችሁ ነው እንደው አሁን ፋኖ መጥቶ ኢትዮጵያ በኢትዮጵያዊነቷ ቆማ ፋኖ ያስተዳድራል የአማራ ነፃ አውጪ ግንባር ኢትዮጵያን ይመራል ብላችሁ ህልም ኖሯችሁ ነው ወይ ተሳስተው የገቡት ሰዎች ነው እያልኩ ያለሁት፣ ያልተረዱ ሰዎች ካሉ ይሄን ጥያቄ ለራሳቸው እንዲጠይቁ ነው። ነገር ግን ውጭ ሀገርም ሆነው እዚህም ሆነው እንደነ ልደቱ አይነት እንደነ ጃዋር መሐመድ አይነት እንደ ሻዕቢያና ህወሃት አይነት ይሄንን ፋኖ የሚባል አሸባሪ ቡድን የሚደግፉት ለምንድ ነው? የማንኛውም ብሔር ነፃ አውጪ ከዚህ በኋላ ኢትዮጵያ ስልጣን ላይ መጥቶ ስልጣን እንደማይይዝና ኢትዮጵያውያንን መምራት እንደማይችል ኢትዮጵያውያንን በነፃ አውጪ እንደማይመሩ እነሱ የሚያውቃሉ፣ እግዚአብሔር የሚያውቃል፣ ሰይጣን የሚያውቃል። ስለዚህ ነፃ አውጭዎችን የሚደግፉት ለምንድን ነው? ፋኖና ሸኔ ተባበርን የሚሉት የፋኖና የሸኔ ደጋፊዎች እርስ በርስ እንተባበራለን የሚሉት ለምንድን ነው ብላችሁ ከጠየቃችሁኝ ኢትዮጵያን ለማፍረስ እንጂ የአማራ ነፃ አውጭም የኦሮሞ ነፃ አውጭም የትግራይም የሶማሊያም የወላይታም የጉራጌም ነፃ አውጭ ከዚህ በኋላ በነፃ አውጭ ግንባር ኢትዮጵያ እንደማትመራና ኢትዮጵያን መምራት እንደማችሉ ያውቁቷል። ዋናው አላማቸው ኢትዮጵያን ማፍረስ ተሳስቶ የነዚህ ነፃውጭ ግንባር ደጋፊ የሆነ ሰው ካለ የተደገሰለትን ነገር እንዲያቅ ነው። እኛ ኢትዮጵያውያን ከዚህ በኋላ ኢትዮጵያዊ በሚሆን ኢትዮጵያዊ በሆነ መሪና ፓርቲ ካልሆነ በስተቀር በነፃውጭ ግንባር ልንመራ የምንችልበት እድል እንደሌለ፣ በነፃውጪ ግንባር ከመመራት ይልቅ ሞት እንደምንመርጥ የነፃውጪ ግንባር ደጋፊዎች ሊረዱት ይገባል። ይሄንን ነው ለዛሬ ማለት የምፈልገው። ነገር ግን ሰው የነዚህ ቡድን ደጋፊ የሆኑ ሰዎች መጠየቅ መጀመር አለባቸው። አንደኛ ከህወሃትና እና ከሻዕቢያ ጋር የሚተባበሩት እነዚህ የአማራ ነጻ አውጪ ነን የሚሉ ሰዎች እውነት ከህወሃትና ከሻዕቢያ ጋር ተባብሮ የአማራን ጥቅም የአማራን ነጻነት ማስከበር ይቻላል ወይ? የአማራ ጠላት መጀመሪያ ማን ሆነና ነው ከህወሃትና ከሻዕቢያ ጋር ተባብረ የአማራ ነጻነትን ታስከብረው? የሚል ጥያቄ ማንሳት መጀመር አለባቸው። ሁለተኛ የትግራይ ነጻ አውጪ ግንባርን አሻፈረኝ ብሎ የመለሰ ኢትዮጵያዊ የኦሮሞ ነፃ አውጪ ግንባርን አሸባሪ ገንጣይ ተገንጣይ ብሎ የፈረጀው ኢትዮጵያዊ የአማራ ነጻ አውጪ ግንባርን ሊደግፍ የሚችልበት እድል የለም። እንዴት ለነሱ ለህወሃትና ለሻዕቢያ ለህወሃትና ለኦነግ ኃጢአት የሆነ ተገንጣይነት ለአማራ ሲሆን ጽድቅ ሊሆን አይችልም። የገንጣይ ተገንጣይ ፖለቲካ የብሔር ነጻ አውጪ ከዚህ በኋላ በኢትዮጵያ ሰማይ ስር ህልውናም አይኖረውም። ምንም አይነት ጥቅምም ሊፈይድ አይችልም። በኢትዮጵያ ሰማይ ስር በነጻ አውጪ ግንባር የሚመራ ኢትዮጵያም ኢትዮጵያዊም የለችም። ይህንን ማረጋገጥ እፈልጋለሁና ደጋፊዎቻቸው እነዚህን ሶስት ጥያቄዎች እንደው አጽንኦት ሰጥተው ቢያዩት ለማለት ያክል ነው የዛሬውን ፕሮግራም ያዘጋጀሁት። መከላከያ ሰራዊት እነዚህን አሸባሪ ቡድኖች ለማጥፋት የማያዳግም እርምጃ ለመውሰድ ዝግጅት ላይ እንደሆነ እየሰማን ነው። በተከታታይ የሚኖሩ ወቅታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻትና በሱፐር ስቲከርም በምትችሉት መንገድ ሁሉ ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ የዛሬውን ፕሮግራሜን በዚሁ እጨርሳለሁ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በእያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲ ሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትን እና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲ ሚዲያ የአዲሱ ትውልድ ሚዲያ